ተወዳጁ አቀንቃኝ የአንዱ አለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ አመት በላይ የኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለው እና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድን ነው እስኪ ያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደውል አድርጌ አውርቻችኋለሁ። በአጠቃላይ ሀሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር ለምሳሌ ቀነኒ አንዱ ዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋል፣ እና አንዳንዶች እውነት ነው ወይ ይላሉ። እንዲህ አይነት ነገር ሶሻል ሚዲያ ላይ ሳይሆን መሰጠት ያለበት ለፖሊስ መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው በትክክል ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጭ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው አንዳንድ ስንቶቻችን ነን በውስጣችን ህመም ይዘን ደህና መስለን በምንለብሰው ልብስ በምናደርገው ድርጊት? በጥርሳችን የውስጣችንን ሸፍነን ለሰዎች ደህና መስለን እኛ ከህመማችን ጋር አብረን የምንኖረው እሱን ሆዲፍቸው በየቤቱ በየሰው ዘንድ ይሄ ስሜት አለ። ከወንድም ከሴትም ጋር ማለት ነው። ሴቶች ጋር ሲሆን ደግሞ በጣም ለየት የሚያደርገው ነገር እናብሰለስላለን፣ ረዥም ጊዜ እንሰጠዋለን፣ ለነገሮች ትኩረት እንሰጣለን። ግን እሱ እንዳለ ሆኖ በጣም የከፋውና የሚጨንቀው ነገር ራስን ማጥፋት ወይ ደግሞ ከራስ ጋር ብቻችንን ረዥም ጊዜ መሆን። አንዳንድ ጊዜ ጥሩ ጓደኛ ወይ ደግሞ ለእኛ የምንለው ሰው ካለ ለእነሱ ማውራት ትልቅ ነገር ነው። ካልሆነም በማንኛውም እምነት ወደ እምነታችን ተጠግተን ለፈጣሪያችን መንገር፣ ይሄ የመጀመሪያና ዋነኛው ምግባራችን ቢሆን በህይወታችን ትልቅ ነገር ነው። እንጠቀምበታለን። ምክንያቱም መፍትሄ እሱና እሱ ብቻ ስለሆነ ያለው የዓለማቱ ጌታ ሁሉም መፍትሄ አለው። የማይነጋ የሚመስለን ሌሊት ይነጋል። የማያልፍ የሚመስለን ቀን ያልፋል። ድቅድቁ ጨለማ ሁሉ ይገፈፋል። ግን ታግሰን በተሰጠን ፈተና ማለፍ አለብን። ለዚህ ደግሞ የእኛ ጥንካሬ ይጠይቃል። አንዳንድ ጊዜ የማያልፍ መስለው በጣም የሚጋፈጡን ድቅድቅ ጨለማዎች አሉ እነሱን ከፈጣሪ ጋር ካልሆነ ከማንም ጋር ማለፍ አይቻልም። ስለዚህ ይህንን ፕሮግራም የሚሰሙ እህቶች፣ ወንድሞች ዋጋችሁ ጭንቅ ጥብብ ሲላችሁ የመጀመሪያ ምርጫችሁ ማድረግ ያለባችሁ የእምነት ቦታችሁን ነው። ከዛም የኔ የምትሉት ሰው ሚስጥሬን ለማንም አያወራብኝም ወይ ደግሞ መፍትሄ ይሰጠኛል ለምትሉት ሰው ማውራት እንደ ሁለተኛ ነገር ይሆናል። ካልሆነም መጽሐፍ እንደ ዲያሪ አይነት ወይ ደግሞ ማንኛውንም የሚሰማንን ስሜት መጻፍ እሱም እንደ ጓደኛ ማለት ነው። በእርግጥ ምላሽ መስጠት ባይችልም ማለት ነው። በእነዚህና ሌሎች ነገሮች የሚሰማንን መጥፎ ስሜት ማሳለፍ ትልቅ ነገር ነው። ራስን ከማጥፋት ወይ ደግሞ ከዲፕሬሽን አላህ ይጠብቀን። በጣም መጥፎና ከባድ ነገር ነው። ራሷን ታጥፋ ሰው ገላቲውን የሚታወቅ ነገር የለም። ግን እዚህ ምድር ላይ ከባዱና የሚያሰቃየው ነገር ወላጅ ልጅን መቅበር ነው። ከእንደዚህ አይነት ሰቀቀን አላህ ይጠብቀን። ለቤተሰቦቿም መጽናናትን እመኛለሁ።